ኦሪት ዘኍልቍ ምዕራፍ 26 ተራ ቁጥር አንድ እንዲህም ሆነ መቅሰፍቱ ከሆነ በኋላ እግዚአብሔር ሙሴንና የካህኑን የአሮንን ልጅ አልዓዛርን እንዲህ አለ። ተራ ቁጥር ሁለት ከሃያ ዓመት ጀምሮ ከዚያም በላይ ያለውን በእስራኤል ወደ ሰልፍ የሚወጣውን ሁሉ የእስራኤልን ልጆች ማኅበር ሁሉ በየአባቶቻቸው ቤት ቁጠሩ ብሎ ነገራቸው። ተራ ቁጥር ሶስት ሙሴና ካህኑ አልዓዛር በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ላይ ተራ ቁጥር አራት እግዚአብሔር ሙሴን ከግብፅ ምድር የወጡትን የእስራኤልን ልጆች እንዳዘዛቸው ከሀያ ዓመት ጀምሮ ከዚያም በላይ ያለውን ሕዝቡን ቆጠሩ ቆጠሩ ብለው ተናገሯቸው። ተራ ቁጥር አምስት የእስራኤልን በኩር ሮቤል የሮቤል ልጆች የእስራኤል በኩር ሮቤል ነው። የሮቤልም ልጆች ከሄኖህ ከሄኖህ የሄኖህያውያን ወገን፣ ከፈሉስ የፈሉሳውያን ወገን፣ ከአስሮን ተራ ቁጥር ስድስት የአስሮናውያን ወገን፣ ከከርሚ የከርሚያውያን ወገን ተራ ቁጥር ሰባት እነዚህ የሮቤላውያን ወገኖች ናቸው። ከእነርሱም የተቆጠሩት አርባ ሶስት ሺህ ሰባት መቶ ሰላሳ ነበሩ። ተራ ቁጥር ስምንት እስከ አስር የፋሉስም ልጆች ኤልያብ፣ የኤልያብም ልጆች ነሙኤል፣ ዳታን፣ አቤሮን እነዚህ ዳታንና አቤሮን ከማይበሩ የተመረጡ ነበሩ። ከቆሬ ወገን ጋር በእግዚአብሔር ላይ ባመፁ ጊዜ ሙሴንና አሮንን ተጣሉ። ያም ወገን በሞተ ጊዜ ምድሪቱ አፏን ከፍታ ከቆሬ ጋር ዋጠቻቸው። በዚያም ጊዜ እሳቲቱ ሁለት መቶ ሀምሳውን ሰዎች አቃጠለቻቸው። እነርሱም ለምልክት ሆኑ። የቆሬ ልጆች ግን አልሞቱም። ተራ ቁጥር አስራ አንድ የስሞን። ተራ ቁጥር አስራ አንድ እስከ አስራ አራት የስሞን ልጆች በየወገናቸው ከነሙኤል፣ የነሙኤላውያን ወገን፣ ከያሚን የያሚናውያን ወገን፣ ከያኪን የያኪናውያን ወገን፣ ከዛራ የዛራውያን ወገን፣ ከሳኡል የሳኡላውያን ወገን። እነዚህ የስምዖናውያን ወገኖች ናቸው፣ ሀያ ሁለት ሺህ ሁለት መቶ ነበሩ። ተራ ቁጥር አስራ አምስት እስከ አስራ ስምንት የጋድ ልጆች በየወገናቸው ከጽፎን የጽፎናውያን ወገን፣ ከሃጊ ከሃጋውያን ወገን፣ ከሹኒ ከሹናውያን ወገን፣ ከኤስናን የኤስናናውያን ወገን፣ ከኤሪ የኤራውያን ወገን፣ ከአሮድ የአሮዳውያን ወገን፣ ከአር ከአ ከአርኤሊ የአርኤላውያን ወገን እነዚህ የጋድ ልጆች ወገኖች ናቸው። ከእነርሱም የተቆጠሩት ሁሉ አርባ ሺህ አምስት መቶ ነበሩ። ተራ ቁጥር አስራ ዘጠኝ እስከ ሀያ ሁለት የይሁዳ ልጆች ኤርና አውናን ናቸው ኤርና አውናን በከነአን ምድር ሞቱ የይሁዳም ልጆች በየወገናቸው ከሴሎም የሴሎማውያን ወገን ከፋሬስ የፋሬሳውያን ወገን ከዛራ የዛራውያን ወገን የዛራውያን ወገን የፋሬስም ልጆች ከስሮም የሮማውያን ወገን ካሙል የሃሙላውያን ወገን እነዚህ የይሁዳ ወገኖች ናቸው። ከእነርሱም የተቆጠሩ ስድስት ሺህ አምስት መቶ ነበሩ። ተራ ቁጥራ ሶስት እስከ ሰባት የይሳኮር ልጆች ወገናቸው ከቶላ የቶላውያን ወገን ከፋዋ ከየ ከፉዋ የፉዋውያን ወገን ከያሱብ የያሱባውያን ወገን ከሽምሮን የሽምሮናውያን ወገን እነዚህ የይሳኮር ወገኖች ናቸው። ከእነርሱም የተቆጠሩ ስልሳ አራት ሺ ሶስት መቶ ነበሩ። ተራ ቁጥር ሀያ ስድስት እስከ ሀያ ሰባት የዛብሎን ወገኖች በየወገናቸው ከሴሬድ የሴሬዳውያን ወገን፣ ከኤሎን የኤሎናውያን ወገን፣ ከያህልኤል የያህልኤላውያን ወገን። እነዚህ የዛብሎናውያን ወገኖች ናቸው። ከእነዚህ የተቆጠሩ ስልሳ ሺህ አምስት መቶ ነበሩ። ተራ ቁጥር ሀያ ስምንት እስከ ሰላሳ አራት የዮሴፍ ልጆች በየወገናቸው ምናሴና ኤፍሬም ናቸው። የምናሴ ልጆች ከማኪር የማኪራውያን ወገን፣ ማኪርም ገላአድን ወለደ። ከገላአድ የገላአዳውያን ወገን የገላአድ ልጆች እነዚህ ናቸው። ከኢኤዝር የኢኤዝራውያን ወገን፣ ከኬሌግ የኬሌግያውያን ወገን፣ ከእስራኤል የእስራኤላውያን ወገን፣ ከሴኬም የሴኬማውያን ወገን፣ ከሺሚዳ የሺሚዳውያን ወገን ከአፌር የአፌራውያን ወገን የአፌርም ልጅ ሰለጳአድ ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። የሰለጳአድም የሴት ልጆቹ ስም ማህለስ፣ ኑአ፣ ኤግላ፣ ሚልካ፣ ቲርፃ ነበረ። እነዚህ የምናሴ ወገኖች ናቸው። ከእነርሱም የተቆጠሩት 52700 ነበሩ። ተራ ቁጥር 35 እስከ 37። በየወገናቸው የኤፍሬም ልጆች እነዚህ ናቸው። ከሱቱላ የሱቱላውያን ወገን፣ ከቤኬር የቤኬራውያን ወገን፣ ከታሃን የታሃናውያን ወገን እነዚህ የሱቱላ ልጆች ናቸው። ከኤዴን የኤዴናውያን ወገን እነዚህ የኤፍሬም ልጆች ወገኖች ናቸው። ከእነርሱም የተቆጠሩ ሰላሳ ሁለት ሺ አምስት መቶ ነበሩ። በየወገናቸው የዮሴፍ ልጆች እነዚህ ናቸው። ተራ ቁጥር ሰላሳ ስምንት እስከ አርባ አንድ የብንያም ልጆች በየ ወገናቸው ከቤላ የቤላውያን ወገን፣ ከአስቤል የአስቤላውያን ወገን፣ ከአኪራም የአኪራውያን ወገን፣ ከሶፋን የሶፋናውያን ወገን፣ ከሁፋም የሁፋማውያን ወገን። የቤላም ልጆች አርድ አርድና ናዕማን ከአርድ የአርዳውያን ወገን ከናዕማን የናዕማውያን ወገን በየወገናቸው የብንያም ልጆች እነዚህ ናቸው ከእነርሱም የተቆጠሩት አርባ አምስት ሺህ ስድስት መቶ ነበሩ ተራ ቁጥር አርባ ሁለት እስከ አርባ ሶስት በየወገናቸው የዳን ልጆች እነዚህ ናቸው ከሰሜ የሰሜአውያን ወገን በየወገናቸው የዳን ወገኖች እነዚህ ናቸው። የሰሜአውያን ወገኖች ሁሉ ከእነሱ እንደ ተቆጠሩ ስልሳ አራት ሺህ አራት መቶ ነበሩ። ተራ ቁጥር 44 ተራ ቁጥር 44 እስከ 47 የአሴል ልጆች በየወገናቸው ከይብና የይብናውያን ወገን ከየሱዋ የየሱያውያን ወገን ከበሪአ የበሪአውያን ወገን ከበሪአ ልጆች ከሄቤር የሄቤራውያን ወገን ከመል ከመልኪኤል የመልኪኤላውያን ወገን። የአሴርም የሴት ልጆች ስም ሴራህ ነበረ። እነዚህ የአሴር ልጆች ወገኖች ናቸው። ከእነዚህም የተቆጠሩት አምሳ ሶስት ሺ አራት መቶ ነበሩ። ቁጥር አርባ ስምንት እስከ አምሳ የንፍታሌም ልጆች በየ ወገናቸው ከያህፅኤል የያህፅኤላውያን ወገን ከጉኒ የጉናውያን ወገን ከየፅር የየፅራውያን ወገን ከሽሌም የሽልማውያን ወገን በየወገናቸው የንፍታሌም ወገኖች እነዚህ ናቸው። ከእነርሱም የተቆጠሩት አርባ አምስት ሺህ አራት መቶ ነበሩ። ተራቁጥር ቁጥር ሐምሳ አንድ ከእስራኤል ልጆች የተቆጠሩት እነዚህ ናቸው። ስድስት መቶ አንድ ሺህ ሰባት መቶ ሰላሳ ነበሩ። ተራቁጥር ቁጥር ሐምሳ ሁለት እስከ ሐምሳ ስድስት እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእነዚህ በየስማቸው ቁጥር ምድሪቱ ርስት ሆና ትከፈላለች አለው። ለብዙዎቹ እንደ ብዛታቸው፣ ለጥቂቶቹም እንደ ጥቂትነታቸው መጠን ርስትን ተሰጣቸዋለህ። ለሁሉ እንደ ቁጥራቸው መጠን ርስታቸው ይሰጣቸዋል። ነገር ግን ምድሪቱ በእጣ ትከፈላለች እንደ አባቶቻቸው ነገር ስም ይወርሳሉ። በብዙዎችና በጥቂቶቹ መካከል እርስታቸው በእጣ ትከፈላለች አለው። ተራ ቁጥር ሃምሳ ሰባት ከሌዋውያንም በየወገናቸው የተቆጠሩት እነዚህ ናቸው። ከጌዲሶን የጌዲሶናውያን ወገን፣ ከቀአት የቀአታውያን ወገን፣ ከሜራሪ የሜራሪያውያን ወገን። እነዚህ የሌዊ ወገኖች ናቸው። የሊብናውያን ወገን፣ ከኬብሮናውያን ወገን፣ የሞሃሳውያን ወገን፣ የሙሳውያን የሙሳውያን ወገን፣ የቆሪያውያን ወገን። ከቀአት እንበረምን ወለደ። የእንበረም ሚስት ስም ዮካብር ነበረ። እርሷ በግብጽ ከሌዊ የተወለደች የሌዊ ልጅ ነች ልጅ ነበረች ለእንበረምም አሮንና ሙሴን እህታቸውንም ማርያምን ወለደችለት። ለአሮንም ናዳብ፣ አብዩድ፣ አልአዛር፣ ኢታምር ተወለዱለት። በእግዚአብሔር ፊት ሌላ እሳት ባቀረቡ ጊዜ ናዳብና አብዩድ ሞቱ። ከአንድ ወርም ጀምሮ ከዚያም በላይ ያሉ ወንዶች ሁሉ ከእነርሱ የተቆጠሩ ሀያ ሶስት ሺህ ነበሩ። ከእስራኤልም ልጆች መካከል ርስት አልተሰጣቸውምና ከእስራኤል ልጆች ጋር አልተቆጠሩም። ተራ ቁጥር ሀያ ሶስት ተራ ቁጥር ስልሳ ሶስት በሞአሜዳ ላይ በወርዳኖስ አጠገብ በእያሪኮ ፊት ለፊት ሲቆጥሩ ሙሴና ካህኑ አላዛር የቆጠሯቸው የእስራኤል ልጆች እነዚህ ናቸው። ነገር ግን ሙሴና ካህኑ አሮን በሲና ምድረ በዳ የእስራኤልን ልጆች የቆጠሯቸው ጊዜ ከነበሩት ከእነዚያ መካከል አንድም ሰው አልነበረም። ተራ ቁጥር ስልሳ አምስት እግዚአብሔር ስለ እነሱ በእውነት በምድረ በዳ ይሞታሉ ብሎ ተናግሯልና ከዮፎኒ ልጅ ከካሌብ ከነወየም ልጅ ከኢያሱ በቀር ከእነርሱ አንድ ሰው